በከተማው ያሉ የልማትና የመልካም አስተዳደር ጥያቄዎች የሕዝቡ የቅሬታ ምንጭ እየሆኑ በመምጣታቸው በፍጥነት ሊፈቱ እንደሚገባ የደብረ ታቦር ከተማ አስተዳደር ምክር ቤት አሳሰበ። ምክር ቤቱ አራተኛ ዙር 12ተኛ መደበኛ ጉባኤ አካሂዷል። አዲሱ ተስፋዬ የደብረ ታቦር ከተማ አስተዳደር ምክር ቤት አራተኛ ዙር 12ተኛ ዓመት የስራ ዘመን መደበኛ ጉባኤውን አካሂዷል። ምክር ቤቱ በከተማ አስተዳደሩ የሚገኙ ተቋማትን የስድስት ወር የስራ ክንውን አፈጻጸምና የግማሽ ዓመቱ የዕቅድ ተግባራትን መሠረት በማድረግ የገመገመ ሲሆን የቀጣይ የትኩረት አቅጣጫዎችንም በምክር ቤት አባላት ቀርበው ውይይት ተደርጎባቸዋል። በጉባኤው መክፈቻ ንግግር ያደረጉት የምክር ቤቱ ዋና አፈ ጉባኤ ቄስ መልካሙ ላቀው ለሁለንተናዊ ለውጥና እድገት የሰላም ሚና ከፍተኛ መሆኑን ገልጸው ሁሉም የምክር ቤት አባላት ሰላም እንዲረጋገጥ የበኩላቸውን አስተዋጽኦ ማበርከት እንደሚገባቸውም አስገንዝበዋል። በልዩ ትኩረት ሊመሩ የሚገባቸው ተግባራት የሰላምና የደህንነት ስራችን፣ የገቢ ስራችን፣ የመሠረተ ልማት ስራችን፣ የስራ እድል ፈጠራ ስራችን፣ የንግድ ስራችን፣ የግብርና ስራችን፣ የጤናና የትምህርት፣ አጠቃላይ በሁሉም ስራዎቻችን በቀጣይ ቀሪ ወራቶች የተሻለ አፈጻጸም እንዲመዘገብ ሁላችንም ድርሻችን ልንወጣ ይገባል። ለምክር ቤቱ አባላት የ2017 በጀት ዓመት የስድስት ወር የሥራ አፈጻጽም ሪፖርትን ያቀረቡት የከተማ አስተዳደሩ ምክትል ከንቲባ አቶ ኃይለ ኢየሱስ ሰለሞን የከተማዋን ሰላም በማረጋገጥ በኩል ከተማ አስተዳደሩ ሕዝቡ የጸጥታ ስራውን እንዲደግፍ በማድረግ ውጤት መምጣቱን ገልጸዋል። የመጀመሪያው ከሰላምና ጸጥታ ስራዎቻችን አኳያ ነው። እንግዲህ በየደረጃው ላለ የጸጥታ መዋቅር የግንዛቤ ፈጠራ በትኩረት ለመስራት ጥረት የተደረገበት ጊዜ ነው የነበረው። እዚህ ላይ ያሉት የፖሊስ የሰላም አስከባሪ የሚኒሻ አደረጃጀቶችን በማደረጃጀት በሰላም ስራው ላይ የበለጠ እንዲሰሩ ለማድረግ ስራ ሲሰራ የቆየበት ሁኔታ ነው። ያለ አደረጃጀት ተደራጅቶ በአንድ ዝም ጭምር እንዲመራ ለማድረግ ሰፊ ጥረት የተደረገበት ጊዜ ነበር ብሎ መውሰድ ይቻላል። የጸጥታ ችግሩ የገቢ አሰባሰብ ሂደቱ ላይ ከፍተኛ ችግር መፍጠሩን ያነሱት ምክትል ከንቲባውም በቀሪ ወራት ሰላምን በማረጋገጥ በሁሉም የገቢ አይነቶች ገቢ በመሰብሰብ የተጀመሩ ልማቶችን ማፋጠን እንደሚገባ ማሳስበዋል። በቀጣይ ማቅጣጫ መቀመጥ አለበት ብለን የምናስበው ከአገልግሎት ገቢ አኳያ 395 ሚሊዮን 769910 ብር ነው እቅዳችን። እስካሁን መሰብሰብ የተቻለው 63 ሚሊዮን 31413 ወይም የቅዱን 16 ፐርሰንት ነው ማለት በዚህ 16 ፐርሰንት ሰብስበን ነው የመሰረተ ልማት የተለያዩ ልማቶችን እናለማለን ብለን እየተንቀሳቀስን ያለ ነው ማለት። ስለሆነም ይሄን መስራት ባለመቻላችን ኋላ የምናየው ይሆናል እንጂ የከተማ መሰረተ ልማት ስራችንን ጨምሮ ችግር ውስጥ ለመግባት የተዳረገበት ሁኔታ ነው ያለ ማለት ነው። የምክር ቤቱ ቋሚ ኮሚቴ አባላት የተለያዩ ሀሳቦችንና ጥያቄዎችን ያነሱ ሲሆን የገቢ አሰባሰብ እና የመሰረተ ልማት ግንባታዎች አፈጻጸም ዝቅተኛ በመሆኑ በቀጣይ ወራት ትኩረት ሊሰጣቸው እንደሚገባ አሳስበዋል። ሊዝ ያልከፈሉና ትልቅ ገንዘብ ያስገኙ የሚችሉ አሁን የወረደውን ዝቅተኛ አፈጻጸም ሊያቀና የሚችል ሊዝ ያልከፈሉ ጥይጣይቱ ላይ 344 የተራሪ ግብር የክፍለ ከተማ 584 አጼ ቴዎድሮስ 488 ድምር 1416 የሊዝ ተጠቃሚዎች ወይ ብሊዝ በቦታ ሊዝን በቦታ በዚህ ወሰዱ ሰዎች አልከፈሉም። ከተማ አስተዳደሩ አመራር ሌሎች የሚያጨምረን ይህን ለመስራት ምን ታቅዷል? ኢንቨስትመንት በባህሪው የተረጋጋ ሁኔታ ይፈልጋል። ይሁን እንጂ በዚህ ሁኔታ ሆኖ እንቅስቃሴው አሁንም አልቆመም። ይህን ሁኔታ አጠናክሮ ለማስቀጠል እየተሰራ ያለ ነገር ቢኖር ዋና ማብራሪያ ቢሰጥበት። የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን የከተማዋን የልማት ጥያቄዎችን ለመመለስ የገቢ አሰባሰብ ባህልን ማሻሻልና የመክፈል አቅምን ማሳደግ እንደሚገባ ገልጸው የኮሪደር ልማት ስራዎችን በተገቢው መንገድ ለማከናወን ዝግጅት መደረጉን ተናግረዋል። በተለይ ከቴዎድሮስ አደባባይ እስከ ጋፋት ሆቴል ያለውን የውስጥ አካፋዊ መንገድ የመብራት ስራ ሰርተን አፈር በመውላት የግሪኒንግ ስራ ሰርተን ሌሎች ደግሞ ግራና ቀኝ ያሉትን ከተማችን ለኮንደር ልማት ምቹ ነው። የሚፈርስ ህንፃ የለም። በእርግጠኝ ታስቦበት የተሰራ በሚመስል መልኩ በጣም ሰፊ እና ያኔም የከተማው ተወላጅ ባለሀብቶች ጭምር ተጫጫው ያሰሩት አሁን ላይ ትልቅ ጠቀሜታ ነው ያለ። ብዙዎቹ አስፋልቱ ሲሰራ የመሰረተ ልማቶች ታሳቢ ተደርገው የተሰሩ ህገወጥ ንግድ እንቅስቃሴዎች ለከተማዋ የልማት ስራዎች ትልቅ እንቅፋት እየፈጠሩ ነው ያሉት ከንቲባው፣ በህጋዊ የንግድ መረብ ውስጥ ያልገቡ ነጋዴዎችን እርምጃ መውሰድ እንደሚገባም አሳስበዋል።